ሰላምታችን በያላችሁበት ይድረስ ብለናል ተመልካቾቻችን። ይህ የአማራ ሚዲያ ኮርፖሬሽን ነው። ከደሴ ስቱዲዮ ለሰዓቱ የተዘጋጁ ዜናዎችን ይዘን ቀርበናል። ከዜናዎቹ ጋር ተመስገን አሰፋ አብሬያችሁ ቆያለሁ። የታላቁ ህዳሴ ግድብ ግንባታ መጠናቀቅ ኢትዮጵያውያን ታላላቅ ሀገራዊ ፕሮጀክቶችን የማሳካት አቅም እንዳለን ያሳየ መሆኑን የደሴ ከተማ ነዋሪዎች ገለጹም። ግድቡ ለሀገራዊ አንድነት ምልክት መሆኑንም ነዋሪዎቹ ተናግረዋል። የነዋሪዎቹን አስተያየት ባልደረባችን ከድር አሊ ያሰባስቧል እንደሚከተለው ይቀርባል። እዛኔ ይህ ብስራት ሲሰማ የ2003 ላይ ማለት ነው። የ11 ያክፍል ተማሪ ነበርኩና በጣም ትልቅ የሆነ ደስ የሚል መነሳሳት ነበረ እንደ አዲስ አዲስ ፕሮጀክት ትልቅ ፕሮጀክት ነበር የጀመር ነው እና ደስ የሚል ነገር ነበረ። ያኔ ያስታውሳለሁ በተማሪነት ተሰብስበን ሶስት ብር ነበር ያዋጣ ነው እና አሁን ላይ ደግሞ ሁነን በጣም ይህንን ስንመለከት እጅግ በጣም ደስ የሚል ነው መመረቁን ማለት ነው። የመጀመሪያ ቦንድ ገዥ ነኝ ይ መጀመሪያ ት እስካሁንም ድረስ እስከ አምና ባለው ድረስ ከ2016 ድረስ ድጋፌም ቦንድ መግዛቴም ቦንድ የገዛሁበትም ወረቀቱም ሁሉም አለኝ። የህዳሴ ግድብ ያው ከብዙ ፈተናዎች ጊዜ አንስቶ ብዙ ፈተናዎችን አልፎ ያው ለዚህ በቅቷል። ለዛ የበኩሌን አስተዋጽኦ ያደረግ ነው። ያው እንደ መንግስት ሰራተኛ በመንግስት ሰራተኛ መልክ በማስተባበር በመጣበት ጊዜ ያን ጊዜ ቦንድ ነው የገዛ ነው። ስለዚህ የግሌን ቦንድ ሁለት ጊዜ ገዝቻለሁ እንደገና ደግሞ በተለያየ መልኩ ለሱ በሚደረገው ቅስቀሳና ድጋፍ የበኩሌን አስተዋጽኦ አድርጌ ያለሁ የሚል እንትን ያለኝ አንድነትን ያስተሳስራል። ለምን እኔ በራሴ ቦንድ አውጥቼ ገዝቻለሁ። የግለሰቦችን ቦንድ አውጥተው ገዝተዋል። ሶ አንድነን ማለት ነው። እዛ ቦታ ላይ ማንም ሰው የሆነ ችግር እንዲደርስበት የሚፈልገው ነው። ተቋም አይደለም፣ አንድነት ሀይል ነው። በአንድነት ተገንብቷል። አሁንም የሌሎች ነጮች እንኳን ምንም አይነት አስተዋጽኦ የሌለበት ጥቁሮች ይቻላል በመንፈስ ሰርተውታል። ለዚህ ማንኛውም ሰው በጎ አመለካከት እንደሚኖረው ባለሙሉ ተስፋ ነኝ። መጀመሪያ አካባቢ ስንጀምረው እኮ ብዙዎች ይጀምሩታል እንጂ አይጨርሱትም። ጫናዎች አሉ፣ ከውጭ የሚመጡ ጫናዎች። ያሁሉ በነበረበት ሙሉ ኢትዮጵያን ከዚህ ተነስተ ሙሉ ሀገሪቱን ነበር አካሎ የነበረው። በዋንጫው ሲዞሩ ነበረ፣ ሁሉም በነቂስ ተነስቶ ሲንቀሳቀስ ነበረ። እና ያ ምንድን ነው የሚያሳይህ ኢትዮጵያውያን አንድ ከሆኑ ትልልቅ ፕሮጀክቶችን ጀምረው እንደሚጨርሱ ትልቅ ማሳያ ነው። እና የኢትዮጵያ ህዳሴ ግድብ መሰረት ነው ማለት ይቻላል ለሁሉም ነገር ማለት ነው። ከዚህ በኋላ ትልልቅ ጉዳዮችን መፈጸም እንደምንችልበት ትልቅ ማሳያ ነው። ሀገራችንንም ሰላም አድርጎ ሁሉንም ሰላም አድርጎ ደግሞ ተጠቃሚ እንድንሆን ይህንንም ግጭቱንም አቁሞ ወደፊት ሰላም ሁነን ተጠቃሚ እንድንሆን በዚህ በበለጠ እመኛለሁኝ። የእዳሴው ግድብ ትሩፋቱ እንግዲህ በቃ ይሄ ሲባል የነበረውን ወሬ በተግባር ያሳየንበት ሁኔታ ነው የሚል እምነት ነው ያለኝ። ለወደፊትም ቢሆን ብዙ ነገሮችን መፍጠርና መስራት እንደምንችልና ሀገራችንን ከብዙ ችግሮች የምናወጣበት መንገድ አቅም አለን ብዬ ነው የማስበው። የከተማዋን እድገት ለማፋጠንና ለነዋሪዎቿ ምቹ ለማድረግ የሚያስችሉ የተለያዩ መሰረተ ልማት ስራዎች ማከናወኑን በደቡብ ወሎ ዞን የጊንባ ከተማ አስተዳደር አስታወቀም። የመሰረተ ልማት ስራዎቹ የከተማዋን የንግድ እንቅስቃሴ ለማሳለጥ ከፍተኛ ሚና እንዳለው አስተያየታቸውን የሰጡ ነዋሪዎች ተናግረዋል። ደምሳረጋ ተጨማሪ አለው። የግንባ ከተማ አስተዳደር የከተማዋን እድገት ለማፋጠንና ለነዋሪዎቿ ምቹ ለማድረግ የሚያስችሉ የተለያዩ የመሰረተ ልማት ስራዎችን እየሰራ ነው። በከተማዋ በተሰሩ የኮሪደር ልማት ስራዎች መደሰታቸውን የገለጹት አስተያየታቸውን ላሚኮ የሰጡ ነዋሪዎች በቀጣይም ከመንግስት ጎን በመቆም በልማት ስራዎች ተሳታፊ እንደሚሆኑ አረጋግጠዋል። በሚገርም ሁኔታ ልማቱ በጣም ደስ የሚልና በጣም ትልቅ ትኩረት ተደርጎ የተሰራበት ነው። አጠቃላይ የተሰሩት መንገዶች፣ መሰረተ ልማቶች ሁሉም በሚባል ደረጃ ሁሉም በተለይ አዳዲስ ከተማ አስተዳደር ብዙ አሉ ና ሌሎች ከተሞች፣ ጎረቤት ከተሞች ይህን ወስደው የተሻለ ነገር መስራት አለባቸው ብዬ አምናለሁ። ይህ አሁን እንደ መዝናኛ ና እንደ ማረፊያ አድርገን የተጠቀምነው ቦታ የአካባቢው ማህበረሰብ የቆሻሻ ማጠራቀሚያ የነበረ ና በዚህ ለማለፍ በጣም አስቸጋሪ የነበረ ቦታ ነው። በኮሊደር ልማት የለማው ልማት ለሰው ማለፊያ በጣም አስቸጋሪ የነበረ ና በብዙ ኮንቴነሮች ና በሸራዎች በጣም የሚያስጠላ እይታ ነበረው። ያው እንዳያችሁት አሁን በጣም መስህብና ለነዋሪዎች በጣም ምቹ ሆኖ ያው ደስ የሚል ሁኔታ ላይ ነው ያለ። ተሰማይ ደስታ ያው እንግዲህ በግንባ ከተማ አስተዳደር ጥሩ ልማት ተጀምሮልናል። ክልሉም ዞኑም እያገዘን ከዚህ በበለጠ ቢቀጥልልን በጣም ፈቃደኛ ነኝ። እንደዚህ ተለውጣ ማየቷ ማየቴ ደስ ይላል። ሜዳ ነበር፣ የበግ የፍየል የፈረሶች ማዋያ ነበር። አሁን እንዲህ ያህል ከተማ ሆኖ ሌሎች ከተሞች ጋር እንዲወዳደርልን በጣም ደስታዬ የላቀ ነው። የግንባ ከተማ አስተዳደር ከንቲባ እያሱ አባይ እንዳሉት በከተማዋ የኮሪደር ልማት ስራዎችን ለማከናወን ከሰባ ሚሊዮን ብር በላይ ወጪ ተደርጓል። በ2017 በጀት አመት ሁለት ተልእኮዎችን ነው ስንፈጽም የነበረው። በአንድ በኩል የሰላምን የማጽናት ስራ ነው፣ በሌላ በኩል ደግሞ የልማትና የመልካም ስራዎችን መፈጸም ነው። የልማትና የመልካም ተግባራት እግረ መንገዱን ሰላም የሚያረጋግጡ ናቸው። ስለዚህ በዚህ አመት ከስምንት በላይ ፕሮጀክቶች ፈጽመናል። የኮይደር ልማት እንደዚህ የምታዩት የወጣቶች መዝናኛ ፓርክ፣ ኮብልስቶን ጠጠር መንገድ፣ በማህበራዊ ዘርፍ የትምህርት ቤት ግንባታ፣ የካናል እና ብዙ መሰረተ ልማቶች ሰርተናል። አጠቃላይ የካፒታል ፕሮጀክት ኮስታችን ከሰባ ሚሊዮን ብር በላይ ነው የሚገመተው። በጊንባ ከተማ አስተዳደር የተሰሩ የኮሪደር ልማት ስራዎች ከተማዋን ለቱሪዝም ምቹ ለማድረግ ከፍተኛ ሚና አላቸው ያሉት የደቡብ ወሎ ዞን ዋና አስተዳዳሪ አሊ መኮንን መሰል የልማት ስራዎች በሌሎች ከተሞችም በትኩረት በመሰራት ላይ መሆናቸውን ገልጸዋል። የኮሪደር ልማት በአገር ደረጃ ሁላችሁም እንደምታውቁት በጣም በትልቁ በመንግስት ደረጃ ተይዞ እየተሰራ ነው። ዋናው ዓላማውም ከተሞቻችንን ለነዋሪዎች ምቹ ማድረግ እና ለቱሪዝም የተመቹ ከተሞች ጽዱ የሆኑ ከተሞች የማረግ ጉዳይ ነው። ግንባ እንግዲህ እያደገ ያለ ከተማ ነው። ትልቅ ከተማ ነው። ሌሎች ከተሞቻችንም ይህን ስራ በደንብ የሚያሰፉበት ከተማቸውን፣ የሚያለሙበት በገጠር ስራውም በከፍተኛ ሁኔታ እንቅስቃሴ የምናደርግበት፣ የሕዝባችንን ተጠቃሚ የምናረጋግጥበት፣ ለኗሪዎቹ ምቹ የሆኑ ከተሞችን የምንገነባበት፣ የምንፈጥርበት ይህን ስራ የበለጠ አስፍተን ጥራቱን ጠብቀን ፍጥነት ጨምረንበት የበለጠ ምንሰራ ይሆናል ማለት ነው። ስራቸውን አክብረው በትጋት በመስራታቸው ለውጤት መብቃታቸውን በደሴ ከተማ በወተት ላም እርባታ የተሰማሩ ግለሰብ ገለጹም። በእርባታ ዘርፍ የተሰማሩ ኢንተርፕራይዞች የሚያነሷቸውን የመስሪያ ቦታና ተያያዥ ጥያቄዎች ምላሽ ለመስጠት በትኩረት እየሰራ መሆኑን የከተማ አስተዳደሩ እንስሳትና ዓሳ ሀብት ልማት ጽሕፈት ቤት አስታውቋል። አንተ ነህ ጸጋዬ፣ ሀያ አምስት ሰንቲም አንዲት ማጋ ልሸጥልኝ ብላ አስራ አምስት ሰንቲም ሽጬ መጥቻለሁ። አስራ አምስት ሰንቲም ለምን አስራ አምስት ሰንቲም ሽጫት? የመጣኋት ሳምንት ስራ ልፈታ ነው አስር ሰንቲም ከሰርኩ አ አስር ሰንቲም ከስሬ ያለሁ ና መልሽ ይል ንጣላልኩም ያችን ማግ። የህይወትን ፈተና ገና ከጅምሮ የተጋፈጡት የደሴ ከተማ ነዋሪዋ ወይዘሮ ሀያት አለባቸው በርካታ የማይታለፉ የሚመስሉ አስቸጋሪ ውጣ ውረዶችን አሳልፈዋል። ፈተናው ግን ዛሬ ላይ ለተገኘው ለውጥ የራሱን አስተዋጽኦ ያበረከተ ቢሆንም ተስፋ አስቆራጭ መስሎ ይታይ እንደነበር ያነሳሉ። በአስራ አራት አመት ስመጣ እንጨት እንዴት እንደሚፈተል አላውቅም። ማግ ዛን ሰዓት አስር ሰንቲም ይገኛል። ማግ እንደዛ እያለ ነው። አጠቃለው ጉልት ጀምሬ የነበር ሽንኩርት ቸረችራለሁ። ማልሄድበት ቦታ የለውም። በሳህን በምድቢቱ በሚቱ ይሸጥ ነበረ።

የጠነከሩትና ጥጥ የፈተሉት የወይዘሮ ሀያት እጆች በአሁኑ ወቅት ሀያ አምስት የወተት ላሞች እንዲኖራቸውና ለበርካቶችም የስራ እድል እንዲፈጥሩ አስችሏቸዋል። ላሞች ው እንደምታያቸው በጣም ብዙ ናቸው። ወደ ሀያ አምስት አካባቢ ይሆናሉ። የሚታለቡት ወደ አስር አካባቢ ይሆናሉ። ዘጠኝ ሰራተኞች አሉኝ አልሐምዱሊላ እስከ ዘበኛው አስር እውነት እኔ ያሳለፍኳቸው እውነት እበት ተሸክም ያለሁ ጅቡን ጅቡ አስፈራርቶኛል እያልኩ ሳስበው ደስታ ይሰማኛል። እሷው በጣም ጎበዝና ለሊተን በሸጋግራ ከዛ እዚህ እርባታ ቤት መታ ወተት ቤት ትሰራለች። እኔ በጣም ደስተኛ ነ ከሌሊቱ ዘጠኝ ሰዓት መታ እነዚህን ሀፍተ ያልባ እንደኔ ቤት አብራት ዝቅዝዝቃ ምን ብላ በቃ ተንከላፍ በሁሉን ነገር የያዘችው እሷ ናት። ከእሷ ጋር ስገባ በጣም ብዙ ነገሮችን ተምሬያለሁ። በጣም ሱሶችን በጣም አዘወትር ነበር መጠጥ ምጠጣጠጣ ነበር። ይህን ሱስ ሁሉ ከእሷ ጋር ስመጣት ቻለሁ። በአሁኑ ስኬታቸው ደስተኛ እንደሆኑ የሚናገሩት ግለሰቧ ከዚህ በላይ ስራቸውን ከፍ ለማድረግ እንቅፋት ስለሆኑባቸው ሁኔታዎችም ሀሳባቸውን ሰንዝረዋል። አሁን ቦታ እስከሚያመቻችልኝ እንኳ ከተማ አስተዳደሩን በክብር የምጠይቀው እኔ መንገዱ ይስተካከልልኝ ለምን ለመኑ ዛጋ አምስት ሺ ስድስት ሺ አስራ አምስት ሺ የሚከፍለውን ለሀገሬ ግዳፍ ባረግ እንደ ጠጠር እንደ መገደፊያ ትንሽ ጠጠር፣ ጋን እኮ ነው የሚበቃት ትንሽ ጠጠር። እንደዚህ እንደዚህ አይነቶችን ግዳፍ ካደረገልኝ እኔ ወደፊት ትልቅ ደረጃ ደርሳለሁ። የደሴ ከተማ አስተዳደር እንስሳትና አሳ ሀብት ልማት ጽሕፈት ቤት ኃላፊ ፈቃድ ጸጋው በከተማዋ በወተት ላም እርባታ የተሰማሩ ወገኖች ተጠቃሚ መሆናቸውን በማንሳት እንደ ወይዘሮ ሀያት ባሉ በዘርፉ በተሰማሩ ነዋሪዎች የሚነሱ ጥያቄዎችን ለመፍታት ጥረት እየተደረገ ነው ብለዋል። እስከ 30 ላም ያላቸው የእንስሳት አርቢዎች ብዛት ወደ 81 እና ከዛ በላይ ይሆናል። ከ30 በላይ እስከ መቶ ያላቸው ደግሞ አራት ፋርሞች አሉን ማለት ነው በደሴ ከተማ። ይህም መሰረት አድርገን እንደ ጽህፈት ቤት ማለት ነው ስራዎቹን አርቢዎቹ ዘመናዊ አረባብ ዘዴን ከባህላዊ አረባብ ዘዴ ወደ ዘመናዊ እንዲሸጋገሩ እና ምርትና ምርታማነትን እንዲያሳድጉ ያለሰለሰ ጥረት እናደርጋለን። ቦታን በተመለከተ ደሴ የከተማ የቦታ ችግር አለበት፣ እጥረት አለበት። ያም በመሆኑ ብዙ ባለሀብቶች እንደዚሁ ቦታ ይጠይቃሉ፣ ግን የቦታ ሁኔታ እየተስተናገደ የለም። ወደፊት ግን ከተማ አስተዳደሩ ይህንን የመፍታት ሀሳብ አለው። እሷም እኛም ለከተማ አስተዳደሩ እያቀረብን ችግሩ የሚፈታበትን መንገድ እንፈልጋለን። የተወደዳችሁ ተመልካቾቻችን ከአማራ ሚዲያ ኮርፖሬሽን ደሴ ስቱዲዮ ለሰዓቱ የያዝናቸው ዜናዎቻችን እስካሁኖቹ ነበሩ። ከዜናዎቹ ጋር ተመስገን አሰፋ አብሪያችሁ ቆይታ አደረግኩኝ። በያላችሁበት መልካም ጊዜ